ዛሬ ውስጤ ላይ የመጣ አንድ ሀሳብ፣ እሱም በአወራ ደስ ይለኛል። ውስጤ ላይ የመጣ ሀሳብ ምንድን ነው? ስለ ራስን መግዛት ጥሩ ቃል ነው። አሜን። በጣም መጽሐፍ ቅዱስ ውስጥ ሐዋርያቶቹ ሲጽፉ የመጨረሻ መልእክቶቻቸው መዝጊያ ላይ እንደዚህ እጥር እጥር እጥር ተሰሎንቄም፣ ቆላሲያስም፣ ኤፌሶንም ሁሉም ላይ ስትሄዱ እጥር እጥር እጥር አድርገው የሚናገሯቸው ነገሮች አሉ፤ ትጉ፣ ጸልዩ፣ ንቁ ምናምን የሚል እዛ ውስጥ የማሳያቸው ሀሳብ ዛሬ በመጠን ስለ መኖር ይሄ መልእክት የጳውሎስም እሰጣቸዋለሁ። መጽሐፍ ቅዱስ ማስረጃ ተሰሎንቄም ላይ ጴጥሮስ ስፔሻሊ አንደኛ ጴጥሮስ ላይ በየምዕራፉ ማለት ይቻላል ይደጋግመዋል። ምን የሚል ቃል ነው የሚደጋግመው በመጠን ኑሩ ለምሳሌ ዲያብሎስን ከምታሸንፉበት ዋናው ሚስጥር መካከል አንደኛ ጴጥሮስ ምዕራፍ አምስት ቁጥር ሰባትና ስምንት ምን ብሎ ይናገራል በመጠን ኑሩ ንቁም ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ምን ይላል ይዞራል መጀመሪያ በዙሪያችሁ የሚዞረውን ሊውጥ የሚፈልገውን ክፉ ለማሸነፍ ከላይ ሁለት ያሉት ነገሮች ወሳኞች ናቸው አንደኛው መንቃት ለምን መጽሐፍ ሲናገር ጌታው በነቃ ጊዜ ሌባ ገብቶ ሰርስሮ ሊዘርፈው ምን አይልም አይችልም የክፉ የመስራት እድል ያለው ባልነቁ ሰዎች ህይወት ውስጥ ነው እዚህ መታችሁ የእግዚአብሔርን ቃል ስትማሩ አንድም ለመንቃት ለመቀስቀስ ነው ሐምሳ ዓመት በሽታ ሰላሳ ዓመት በሽታ እያሰቃየ ያለ ሰው መንቃት ነው የሚጠበቅብህ ስትነቃ ፈውስ ለአንተ ተሰርቶ ያለቀ ፈውስ እንዳለ ይበራልሃል ስትነቃ ዶክተሮች ቫይረስ ነው፣ ጀርም ነው፣ ካንሰር ነው፣ እንዲ ነው፣ ኩላሊት ነው፣ ኤችአይቪ ነው ምናምን ብለው ስም የሰጡት ነገር በሙሉ አጋንንት እንደሆነ ታውቃለህ። ግን ምን ስትል ነው? ስትነቃ ነው። ለዛ ነው ሐዋርያቶቹ በየመልእክታቸው ንቁ የሚል ቃል አለ። ንቁ ማለት ፍጥረታዊ መንቃት አይደለም። ጌታ ሲናገር የዚህ ዓለም ልጆች ከእግዚአብሔር ልጆች ይልቅ ለዓለማቸው ምኖች ናቸው ነው የሚለው። ንቁዎች ናቸው አደለ የሚለው። በጣም እኛ በዚህ ዓለም በጣም ንቁ ነው። እኛ በመንፈስ ነው ያልነቃ ነው። ሐዋርያቱ ንቁ ሲል እዚህ ምድር ያተኙ እያሉ አይደለም። እዚህማ በጣም ላሱ ልተኛ ብትል ዘመኑ ራሱ ያስተኛል። እንዲያስተኛም ቆራን እንዲያነቃል። እዚህማ ምድር ላይ ነቅተን መንፈሳዊ ዓለም ላይ ስለተኛን ነው፣ እንሽሎኮለካለን፣ እንሮጣለን። ያዕቆብ ምዕራፍ አራት ላይ እንዳለው ጦርነት አለ፣ ትግል አለ፣ ሩጭ አለ፣ ውጤት ግን የለም። ለምን? ምድራዊ ሲስተም ነው የምትከተሉት። ለመከናወን ምድራዊ ሲስተም ነው፣ በጤንነት ለመኖር ምድራዊ ሲስተም ነው፣ ለማሸነፍ ክፉን ምድራዊ ሲስተም ነው የምትከተሉት። ሰይጣን ደግሞ ባጭሩ እምነግራችሁ ራሱ በፈጠረው በዚህ በወደቀ ዓለም ሥርዓት ራሱ በፈጠረው ነገር እሱ ሊሸነፍ አይችልም። ከምታዩት ባህል፣ ከምታዩት አስተሳሰብ፣ ከምታዩት መደበኛ ትምህርት ጀርባ ባጭሩ ከጀርባው ዲያብሎስ አለ። ይህን ዓለም ሰዎችን ለራሱ ማኒፑሌት ለማድረግ ለመግዛት በፈለገበት መንገድ የፈጠረውን። ለዚህ ነው መጽሐፍ ይህን ዓለም አትምሰሉት፣ ይልቅን ምን በሉ ተለወጡ እንጂ አደለም። ለምን ይህን ይህን ዓለም አትምሰሉ አለ መጽሐፍ። ይህን ዓለም መምሰል እግዚአብሔርን መምሰል አደለም። ይህን ዓለም መምሰል የወደቀ የጨለማውን ጥበብ መለማመድ ስለሆነ፣ ስለዚህ በምድር ሲስተም እየኖርን ይህንን ሲስተም ያዋቀረውን ክፉ ማሸነፍ ምን አይልም አይቻለም ለዛ ነው ይሄን ዓለም ተቆጣጥሮ የነበረ ጨለማ ስለነበረ የእግዚአብሔር ልጅ ወደዚህ ምድር ሲመጣ መጽሐፍ ሲናገር ሰው መጣ ሳይሆን የሚለው ብርሃን ወደዚህ ዓለም መጣ ነው ያለው። ይሆን ብርሃን ወደዚህ ዓለም መጣ፣ በጨለማው ላይ አበራ። ጨለማው ምን አላለውም፣ አላሸነፈውም። በሱ ፊስት መቆም አልቻለም። የሰው ጥበብ በሱ ፊት መቆም አልቻለም። የዲያብሎስ ጥበብ በሱ ፊት መቆም አልቻለም። በሽታ በፊቱ መቆም አልቻለም። ሞት በፊቱ መቆም አልቻለም። ኃጢአት በፊቱ መቆም አልቻለም። ቀለማ ማለት በሽታ፣ ጤያትር፣ እርግማን፣ ባዶነት፣ ድህነት ብቻ አይደለም፣ አስተሳሰብም ነው። የተንኮል የምድር ሲስተም ጥበብ፣ አካሄድ በሱ ፊት መቆም አልቻለም። ምክንያቱም ገና ወደ እሱ ሲመጡ የሰውን ልብና ኩላሊት ምን ይል ነበር? ያውቅ ነበረ። እንወዳለን እያሉ እንደሚገሉት ያውቅ ነበረ። እናምናለን እያሉት ገደል እንደሚከቱት እንደሚፈርዱበት፣ ስቀለው እንደሚለው ያውቅ ነበረ። የሰው ጥበብ ነው። አየህ ሄሮድስን መሸወር ይቻላል። ሄሮድስ ፊት እንዳንተ አይነት ንጉስ የለም ብሎ ኢየሱስን በዚህ ጥበብ ማሸነፍ አይቻለም። አይቻለም። ይሁዳ ይታችሁታል። በምድር ጥበብ የተሞላ ይሁዳ ስለ ገንዘብ ጌታውን አሳልፎ የሸጠ ሲመጣ እንደዚህ አደረገ። እቅፍ አድርጎ ሳመው። የሰው ጥበብ እየሳቀ የሚገል የማይታወቅ ጥበብ እየሳቀ ወደ ገደል የሚከት ጥበብ፣ እየሳቁ ከጀርባ የሚወጉ ሲያቅፈው የውስጥ ቅፍ አደረገውና የሰውን ልጅ በመሳብ ማሳለፈ ትሰጣለ። ሰላምታና ኮ መተቃቀፍ ለምድራዊ ሲስተም የብልጠት መንገድ ነው። ኢየሱስ ላይ ግን አይቻለም። አሜን። አብርሃም ነው አይቻለም። ስለዚህ መጽሐፍ ቅዱሳችሁ ላይ ባጭሩ ልምጣላችሁ ላስተምሮ ወደ ፈለግኩት ሀሳብ። በመጠን ኑሩ እምትል ቃል አለች። ይሄ በመጠን ኑሩ ላነሳላችሁ የፈለግኩት መንፈሳዊ መንቃት ይብላችሁ። በመንፈስ ስትነቁ በዙሪያችሁ የሚዞረውን ማየት ትችላላችሁ። በመንፈስ ስትነቁ የሚያጠቃችሁንና የድካማችሁ ያለማሸነፋችሁ የእግዚአብሔር ቃል እንደሚላችሁ ሁናችሁ ያለመገኘታችሁን ኮዙን ታገኙታላችሁ። በመንፈስ ምን ስትሉ ስትነቁ ነው የምታገኙት በመንፈስ ስትነቁ እየረበሸ ያለው ነገር በእናት በእናት አባት በአባቷ ምናምን እያለ መስመር ዘርግቶ የሚያጠቃን የነቃቀን ታየዋል። አሁን እኛ መካከል በእንቅልፍ ውስጥ ያለ ሰው ምን ይፈጠር፣ ምን ይሁን፣ ምን ይከናወን እዚህ ምድር ምን አይልም አያውቅም። የተኛ ሰው ማለት እኮ ምን እየተሰራ ምን እየተፈጠረ ምን እየተንቀሳቀሰ እንደሆነ ምንም አይል የማያውቅ። የነቃ ማለት ሁሉንም እንቅስቃሴ የሚያውቅ የሚታዘብ፣ ከሚንቀሳቀስ ነገር ጋር የሚንቀሳቀስ ማለት ነው። ስፒሪቹዋል መንፈሳዊ ደግሞ መንቃት ህይወታችሁ ላይ ሲመጣ ምን ይፈጠራል ብትሉኝ፣ እያንዳንዱን እንቅስቃሴ ታውቁታላችሁ። ሃሌሉያ እግዚአብሔር ያነቃቸዋል። ግን መጽሐፍ ንቁ ቀጥሎ ምን ይላል? በመጠን ኑሩ። እቺን ቃል ነው መወዳት በጣም። በመጠን ኑሩ። በመጠን ምን በሉ? ኑሩ። በመጠን ኑሩ የሚለው ቃል ውስጥ እነዚህን ቃሎች ያዙ፣ ለእናንተ ስለሚጠቅማቸው አንደኛ ጴጥሮስ ምዕራፍ 1 13 ላይ ምዕራፍ አራት ስምንት ላይ ምዕራፍ አምስት ስምንት ላይ፣ ከእንደገና ደግሞ ተሰሎንቄ ላይ ያለላቸው አንደኛ ተሰሎንቄ ምዕራፍ 5 ቁጥር ስድስት ምራፍ 5 ቁጥር 8 ላይ ጳውሎስ በመጠን እንኑር ይላል። ስለሚመጡ ጊዜያት ይናገር ይናገርና እኛ ግን በምን እንኑር ይላል? በመጠን እንኑር ይላል። ጴጥሮስ ደግሞ ዳይሬክት ለቤተ ክርስቲያን በጻፈው መልእክት ላይ በመጠን የምንበሉ የሚል ቃል ነው። ኑሩ የሚለው አሁን በመጠን ኑሩ ማለት ምን ማለት ነው? ዳሁኑ ማለት ነው። በመጠን ኑሩ ማለት የውላችሁ በመጠን ኑሩ የሚለው መልእክት ውስጥ አንድ ጉሉ የሆነ መልእክት ልንገራችሁ። ራሳችሁን ተቆጣጠሩ ማለት ነው። ኢሞሽናል አትሁኑ፣ ልቅ አትሁኑ። ልቅ የሀገራችን ሰዎች እኮ የሆነ የሆነ ሰው አይተው ልቅ ናት አለ፣ የተለቀቀች ና ማለት ስርዓት የሌላት ናት። ልቅ ማለት ላለባበስ፣ ላአበላል፣ ላነጋገር ኤቭሪ ከሰው ጋር ባለ ተግባቦታዊ አለም ውስጥ ከስርዓት ምን ያለ የወጣ በመጠን ኑሩ ሲል ልስንቱሚ በመጠን ኑሩ ሲል ልቅ አቱኑ፣ በቃ የተለቀቃችሁ አቱኑ የተለቀቃችሁ አትሁኑ ማለት ምን ማለት መሰላችሁ? ሁሉንም ነገር ከናንተ ቁጥጥር አታውጡት። መልበስን ቢሆን መናገርን ቢሆን ኢቭን መብላትን ቢሆን እንኳን ተቆጣጠሩት። ሰልፍ ኮንትሮል አድርጉት። በመጠን ኑሩ። ስሙኝ፣ ቃሉን ነው እያብራራ ያለሁት። የቃሉን መንፈስ ነው የማወራው። ስሙኝ በመጠን ኑሩ ሲል እየጻፋችሁ ሀሳቡን ያዙ። በመጠን ኑሩ ሲል ራሳችሁን ሰልፍ ማኔጅ አድርጉት። አለባበሳችሁ ማኔጁን። አበላላችሁ ምግብ አይግዛችሁ፣ ምግብን ግዙት። ገንዘብ አይግዛችሁ፣ ገንዘብን ግዙት። መናገር ሱስ አይሁንባችሁ። ያገኛችሁት ሰዎች ጋር አንደበታችሁን ግዙት። ሀሳባችሁ ልቅ አይሁን ዝም ብሎ ሰይጣን እየገባ የሚወጣበት አእምሮ አይሁን። የምታስቡትን ግዙት፣ ኮንትሮል አድርጉት። በመጠን ኑሩ ወይም ደግሞ እንዲህ እንደማለት ነው። ሊስን ለሁሉ ነገር ሊሚት አስቀምጡለት። የሚጋልባችሁ ምኞት አይንዳችሁ፣ ሊሚት አስቀምጡለት። ለምታዩት ማኅበራዊ ሚዲያ ቢሆን በቀን ውስጥ ሊሚት አስቀምጡለት ሀያ ደቂቃ ነው የማየው ብለህ ሊሚት አድርገው። ቀኑን ሙሉ አትመልከት። አትለቀቅ። አይንገስብህ። ሊሚቴሽን ይኑረው። ህይወታችሁ ማለት ነው መጠን ይኑረው። የምንለብሰው ልቅ አይሁን። ስለ ወደድን የምንለብስ ሰዎች አይሁን። ለሁሉ ተቀባይነት ያለው ያማረ ያለው መጠን ይኖረው። ስታንዳርድ ይኖረው አበላላችሁ። በሌላ አማርኛ በመጠን ኑሩ። ሊሚት ይኑረው። ፍርፋሪ የሚገዛችሁ እንዳትሆኑ፣ ምግብ በቀረበ ቁጥር ምራቃችሁ አፋችሁን የሚሞላችሁ ሰዎች፣ ምግብ የሚገዛው ሆድ አምላኩ የሆናችሁ ሰዎች እንዳትሆኑ። ሊሚት ይኑረው። ስትበሉ መብላትን ይልመድ ሰውነታችሁ። መብላት ሳትፈልጉ እማትበሉ ሰዎች አድርጋችሁ ራሳችሁን ሊሚት አስቀምጡለት ማኔጅ አድርጉት። በመጠን ምን በሉ ኑሩ። ታውቃላችሁ ሰርግ ድግስ ምናምን ሄዳችሁ አይታችሁ ታውቃላችሁ። ታዘባችሁ አበሻ በጣም ታዘባችሁ ታውቃላችሁ። ሰላሳ ስድስት አይነት ወጥ ከቀረበ ሰላሳ ስድስቱንም ተሸክሞ ሄዶ ሁለት ጎርሶ ቁጭ አድርጎት በቃ እያየ እያለ ለምን? ፕሮብሌሙ ምን እንደሆነ ታውቃለህ ሰውየው ያን ሁሉ እኮ ማንሳቱ አይደለም፣ ሰዎቹን ማክሰሩ ምና እሱን ቶ ምኞቱን ሊሚት ማድረግ ምን አይልም አይችልም። ቀይ ወጥም ሲያይ ዝም ብሎ አይበላውም እኮ ይጨልፈዋል። እልፍ ሲል ምንቸትም ሲያይ ባልበላም አርጋርግ ይለዋል። ዝም ብሎ አለፍ ሲል ደግሞ ዶሮ ወጥም ሲያይ ኧረ ዶሮ ወጥ በስንት ጊዜ አይበላውም ጨልፎ ጨልፎት ታቅፎ ምግብ ይመጣል። ለምን ምኞቱን ሊሚት ማድረግ አለመደ። ሄደ ዞር ዞር ብለ የሚጠቅመኝ ስንት ነው? አምስት ምግብ ከአስራ ስድስቱ አምስቱን ከሆነ የምትወደው በመጠን አድርገ መብላት፣ ሊሚት ማድረግ አይፈልግም። ውስጡ ምን ስላለ ምስል ማክበስበስ፣ መያዝ፣ በቃ ራሱን አስቁሞት ስለማያቅ፣ ራሱን ማኔጅ አድርጎት ስለማያቅ፣ ራሱን ገድቦት ስለማያቅ፣ ራሱን ለቆት ስለኖረ፣ ልቅ ስለሆነ ልቅ ስለሆነ ልቅ ስለሆነ መሰብሰብ ይፈልጋል። ገንዘብ ፊት ይሸነፋል። እንጀራ ፊት ይሸነፋል። ክብሩን ይጥላል። በቃ ምን የመሰለ ሱፍ አድርጎ እንጀራ ግን በቃ እንደዛ ተሸክሞ ሁለት ቁርጥ በዚህ ደብቆ ምናም ሲመጣ በሻ የአምሳ ሺህ ብር ሱፍ አድርጎ ሆድ ሲያሸንፈው ሆዱን መጥኖ ማኖር፣ በመጠን መኖር ስላላስለመደው ይሸነፋል። ሊስን ባይብል የሚለውን ስሙ። መጽሐፍ ቅዱስ ሁለንተናዊ ስለሆነ በመጠን ኑሩ ማለት ማኔጅ ያደርጉ ራሳችሁ። ለምን የእግዚአብሔር ልጆች ናችሁ? ለዛ ነው ልቅ የሆነ ሰው መረን የሆነ ሰው ስናገኝ ወላጅ የበደላት ይባላል አይደል እንዲሁ በቃ አሳዳጊ የበደላት አደለ። ልቅ የሆነች በቃ ንግግር ልቅ፣ ህይወት ልቅ ይሆናል። እኔ ስለ እነዚህ ልቅ ነገሮች ማለት ይሄ በቃ ባህል ውስጥ ያለውን አደለም፣ ሜንታሊ ባስተሳሰብ፣ ባኗኗር በገነባ ነው። የቤተሰብ ካልቸር ልቅነት መንገስ የለበትም። መጠን ስታንዳርድ፣ ሰልፍ ማነጅ ማድረግ ራስህን አለባበስህ ማኔጅ ድሞ አበላለ ማኔጅ። አሁን ወሬ ታውቃላችሁ፣ ወሬ ወሬ እንደ እግዚአብሔር ምህረት መቼም ያብዛ ዛሬም ትንስናለ አይሰለቸውም። ታውቃላችሁ ሰዎች አይደክማቸውም። ከዛ ውጭ ስልችት ይልሃል። ለምን ማኔጅ ማድረግ አይፈልግም? ማውራት እኮ ይውል ማውራት ማለት ይጠቅማሉ ወይ ይለውጣሉ ወይ ይቀይራሉ ወይ እንደሚለውጥ እንደሚረባ እንደሚጠቅም ስታምንበት ብቻ አፍ እንዲከፈተ። በመጠን መኖር የለ፣ በመጠን መኖር ውስጥ በመጠን መናገር፣ በመጠን ማህበራዊ ሚዲያ፣ በመጠን መብላት፣ በመጠን መልበስን ካላስለመደ ሰው በቃ ዝም ብሎ እዚያም ሲቀደር ሲቀደር ሲቀደር ይሄ ምላስ አለመድከሙ ውስጡም አጥንት የለም እንጂ አጥንት ቢኖር ምላስ የሚሰበር ይመስለኛል። ወጌሻ ቤት ነው የሚኬደው። ግን ምላስ አጥንት የለውም። ምንም አንዳንድ ሰው አምስት ሰዓት አስር ሰዓት አብረው ሆነ የእግዚአብሔር ቃል ይሁን የእግዚአብሔር ቃል መጽሐፍ ቅዱስ ይሁን የእምነት ቃል የጸጋ ቃል ይሁን ከዛ ውጭ የሆነ ነገር አምስት ሰዓት ሲያወራ ሊሚት የለውም። ይሄን ሰው አሁን የምላስ ጾም ብታስገባው ጾም ጸሎት የሆዱን አደለም የምላስ ጾም ጸሎት ብታስገባው ይፈነዳል። ኡ ወይ በመስኮት ወጥቶ አረ ልተንፍስ ባካችሁ፣ አረ ጆሮ ስጡኝ ማለቱ አይቀርም። ቡና ጠርቶ ጎረቤቱን ሰብስቦ አረ ንማ እንዴ፣ እንዴ ሳና ማንተኛለን። ቢያጣ ቢያጣ ስለ ጫማ ክር ማውራቱ አይቀርም። ስለ ልብስ አንድ ቀን ዛሬ ስለ ለበስኩ ስለ ሱፌ አውርቶ አውርቶ በቀር የጫማው ማሰሪያ እንዴ፣ ጫማ ማሰሪያ የሌለው ጫማ ለምን አረገ ብሎ ሊያማህ ይችላል። በመጠን ኑር ማለት ማኔጅ አድርገው። አንደበትን ይንቃል ሰው ሁሉ ጋር ዝም ብለህ ስታወራ፣ ያውም ዝም ብሎ ፍጥረታዊ ወሬ፣ ረብ የሌለው ወሬ። በመጠን የሚባል ነገር የመጣው ክርስቲያን ሊሚት አለው። አሜን። ሊሚት አለው። ስታንዳርድ አለው። ክርስቲያን የከፈቱለትን ነገር ውስጥ እጁን እየታጠበ ዘሎ አይበላም። እንደ ጆሮ ባገኘው ብሎ ሲያወራ አይውልም። ክርስቲያን እንደውም ገታ አድርጋ ትንሽ ብታሰላስል ነው የሚጠቅምላት። ዝም ብለህ ጥሞና ውስጥ ብትሆን በጣም ታተርፋለህ። የጸሎት መንፈስ ማሰላሰል ውስጥ ብትሆን የእግዚአብሔርን ቃል ማሰብ ውስጥ ብትሆን ቀን ውስጥ የሆነ ነገር እየዘራ ነው። ዘር ነው፣ ነገ ተባስቶ ተካፍሎ ተነቅንቆ ይመለሳል። መጠን በመጠን ምን በሉ ኑሩ። በመጠን ኑሩ ማለት በሌላ ላይ በሌላ አማርኛ ኦቨርስትሬች አታድርጉ ማለቱ ነው። ኦቨርስትሬች ታቀላችሁ ኦቨርስትረች ማለት ይኸውላችሁ፣ ሰውን ከሚገለው ነገር መካከል ኦቨርስትረች ማድረጉ ነው። ለምን ኤቭሪቲንግ ናቹራል ምናለው አለው፣ ፕሮሰስ አለው። ከሶስተኛ ክፍል ብድግ አድርገው ዩኒቨርሲቲ ቢከቱ ሊያሳብዱ ነው እንጂ ሊጠቅሙ አይደለም። ጨርቅህን ጥለህ ከዛ ጨርቅህን ጥለህ ነው የምትመጣው። ሰውነቱ ትልቅ ግዙፍ ነው ብለው ከስድስተኛ ክፍል አንስተው ዩኒቨርሲቲ ቢከቱ ሊያሳብዱ ነው፣ ሊያሳድጉ አይደለም። ፕሮሰስ አለው። አንድ ሁለት አስራ ሁለት ዩኒቨርሲቲ ኦቨር ስትረች ማለት ምን ማለት መሳቸው በአንድ ቀን እንቁላል ጫጩት ይሁን ብሎ የመታገል ያክል ማለት ነው። ሊሚትለስ የሆነ ኦቨር ስትረች የሚያደርግ አሁን አሁን ደግሞ አሁን ያለው ደግሞ ትውልድ ምን አይነት ነው ብትለው ገና ሶስት ሰው ሳይሰበሰብ ግሬት ሜጀር ጄኔራል፣ አርክ ቢሾፕ አሁን ስምም ከውጭ አውጥተንም እንደዚህ ከመጽሐፍ ቅዱስም አውጥተ ብታስተዋውቀው በነጋታው መጠሪያው አድርጎታል? ቸርች የት ነው ስትለው ሶስት ሰው ነው ማስተምሮ ይላል ምንም ችግር የለበትም በቃ ዘሎ እዛ ላይ ሂዶ ቁጭ ሲል ምንም አንድ ሰው ሳያድን ሰው አንድ ጉባኤ ሳይፈጥር ሁለት ሕልም እንኳን በሥነ ሥርዓት አይቶ የማያቅ ሰውዬ ሜጀር ነብይ ኦቨር ስትሬች ምንድን ነው ኪለር ነው ስለዚህ ምን አድርጉ ራሳችሁን ነው የሚለው ሌሜት አድርጉት አይታችኋል። ሰለሞን ትንቢት ስላለው መንግስትን ፈለገ አደለ? ትንቢት አለው። አቤሴሎም በዛ በኩል ሲታገል፣ ሌላ የዳዊት ልጅ በዚህ በኩል ሲታገል፣ ካህን ጥሩምባ እያስቀቡ ቅባት እየተቀቡ ነገሰ ነገሰ ምናምን ሲባል ሚስቱ ሄደችና ቃል ገብተል ነበረ፣ ልጄ በወንበር እንዲቀመጥ አለችው። ዳዊትም ሸምግሏል። ብድግ አለ፣ ካህናቱን ጠራ፣ ነቢያቱን ጀነራሎቹን ጠራ። ቀቡት ሰለሞን ወደ መቅደስ ወስዳችሁ ሰለሞንም እዛች ፉክክር ስር ስለ ነበረ ተቀባ። አሁን ቅባቱ አይደለም ችግሩ ከዛ አባትየው ጥግ ያዘ። ወንበሩ ላይ ቁጭ ሲል ከየት ያምጣው? ለካ ወንበሩ ፍርድ ይጠይቃል፣ ፍትህ ይጠይቃል፣ የመሪነት ጥበብ ይጠይቃል፣ አርቆ ማየት ይጠይቃል፣ ጀግና ተዋጊ መሆን ይጠይቃል። አባትየው ያን ሁሉ አመት ወንበሩ ላይ እኮ ቁጭ ብሎ እስራኤልን የማያስደፍር ብርቱ ሰው ነው አባቱ። አባቱ ለአብርሃም የተገባለትን ኪዳን ኢያሱ ያላወረሰውን ያወረሳቸው ዳዊት ነው። ተዋግቶ ታውቃላቸው። ለነዚያ ሁሉ ዘመናት ግዛቶቹ በፍልስጤም በምን እጅ ተይዘው እየገደለ እየጨረሰ የአብርሃምን ሙሉ ለሙሉ እግዚአብሔር የማለለትን ተስፋ የፈጸመው ዳዊት ነው። ወንበሩ ያምራል፣ ግን እዛ ወንበር ላይ ያለውን ሰው መመጠን ግን ፖቴንሻል ግን አቅም ግን ይጠይቃል። አይ ቁጭ ሲል እየመጡ ፍረድ ነገስት፣ አማካሪዎች ተሰብስበው ሲያወሩት የሀገሪቱን ችግር ሲሰማ፣ የወራሪውን ብዛት ሲሰማ፣ አባትየው ከልጅነቱ አንበሳና ድብ እየጣለ ነው እግዚአብሔር ያሰለጠነው። ይሄ ድብጥሎ ከእናቱ ጋር ሲከተል የኖረ ልጅ ነው ከዛ እንደዚህ አረገ ሰለሞን ደስ የሚለኝ ተቀባ አደለ ቤተ መቅደስ ገባ ሲያየው ወንበሩና የሱ አቅም አይገናኝም በገልጌላ ወደ ነበረው የእግዚአብሔር ታቦት ወዳለበት ወጣ ወደዛ ተራራ ካህናት አስቀተለ አስር ሺህ ኮርማ ይዞ ወጣ ማንም ሰውቶ የማያውቀው እግዚአብሔር ከሰማይ እዴ ማን ነው እንደዚህ ለስም የሚሰዋው ማን ነው እንደዚህ ለእኔ እየሰዋ ያለው ብሎ ሰማይ ወደ ምድር አይኖቹን እንዲልክ የሚያደርግ መስዋዕት ይዞ ወጣ። ወደ ሰማይ ወደ ተራራ አስር ሽውንም ሰዋ። ሰማይ በስሙ ስለሆነ የሚሰዋው ያህል ኦ አለበ የሆነ ሰው መጥቷል። መጽሐፍ ሲናገር አመለከ፣ እግዚአብሔርን ሰዋ፣ ታቦቱ ባለበት በዛ ከዚህ ተራራ አልወልድም ብሎ በዛው ምን አለ ነው የሚለው አደረ። እግዚአብሔር በህልም የመጀመሪያ ጊዜ ወደ ሰለሞን መጣ ይላል። ቀጠለና እንደዚህ ያለው ሰለሞን ምን አደርግልን እንደምትፈልግ ዛሬ ጠይቀኛለሁ አለው። የሰለሞን ቀጠለና ሰለሞን እንደዚህ አለው፣ ጌታዬ ሆይ በዚህ ታላቅ ሕዝብ ላይ አለቃሁኝ፣ ምን ብያለሁ? ተሹም፣ ያለው እኔ ግን ግራና ቀኝን ምን አለለም አላውቅም። የትህትና ቃል አያውቅም የለውም። ፖቴንሻል አይቶ አይቶ ነው ወደ እግዚአብሔር የሚሄደው። ቼክ አድርጎ ነው ፖቴንሻሉን ወደ እግዚአብሔር ይሄደው እኔ ግራ እና ቀኙንም የማውቅ ህዝባ ሰው አይደለሁም። ይሄንን ታላቅ ህዝብ አስወጣ እና አስገባ ዘንድ በአባቴ እግር ምን ብያለሁ ተተክቻለሁ። አባቱ አባቱ አባቱ እኮ ኖርማል አይደለም አባቱ ኃያል ነው። ኃያል ብቻ አይደለም የሆነ ዩኒክ አኖይንቲንግ የሚሰራባቸው ናቸው። አስተምራችኋለሁ። የተለየ ቅባት እነ ዳዊት ላይ እነ ሶምሶን ላይ የነበረ ቅባት ኖርማሊ የሆነ ነገር አይደለም። ሰውነታቸውን እንኳን የሚቀይር ቅባት ነው። እማያደክም ቅባት ነው። አንበሳን ይዘው እንዲፈልቀቀው የሚጥሉ ሰዎች ናቸው። ራሱ ቅባቱ አንበሳውን አይደለም የሚገለላቸው እነሱ ውስጡ ነው ይቀየራሉ፣ እንደ ሱፐር ሂሮ። አሁን በዚህ ዘመን የሱፐር ሂሮ ፊልም አለ አይደለም? እንደ ሱፐር ሂሮ የሚቀየሩ ሰዎች ናቸው። አባትየው እንደዛ ነው። ብቻውን ሂዶ አምስት መቶ አንድ ሺህ ሰው አስር ሺህ ሰው ገሎ ይመጣል እኮ ብቻው። አስር ሺህ ሰው አይደለም አስር ዶሮ ማረድ ራሱ ታውቃላችሁ ጊዜ ይፈጃል። አስር ሺህ የታጠቀ ሰው አስር ሺህ ሰው ብቻ። አሁን ዳዊት ኖርማል ሰው እንዳይመስል ልክ እንደዚህ ሱፐር ሂሮዎች አሉ አይደል? እንደነሱ ነው። ጠላስ ሲመጣ ራሱ ሶምሶን ገሊላ ግርስር ተኝቶ ሶምሶን ፍልስጤም መጡበት ስትለው ብድግ ሲል ይቀየራል። የሆነ ኃይል ሰውነት ውስጥ ይገባል። ከዚ ይዞ ሰማይ ከምድር ያጋጫቸዋል። የከተማውን ከተንበሩን ነቅሎ ተሸክሞት ይዞ ትሄዳል። ሰውነታቸው ውስጥ ያለው ፓወር ፓወር አይደለም። አንድ በቅርብ ሶምሶን የሚል ፊልም ለቀዋል። ትልቅ ግዙፍ ጸጉሩን ያሳደገ ሰው አድርገው። በመጽሐፍ ቅዱስ አዋቂዎች ሳምሶን አጭር ሰው ነበር ነው የሚባለው። ትንሽ አይን ውስጥ ግባ የይባል፣ ቅባት ሲመጣበት ግን ይሄን ቤት ነቅሎ ተሸክሞ ይሄዳል። ከተማ በር ማለት ይሄን በር ይሄን ቤት ነው የሚያክለው። ጀጎል ስትሄድ የጀጎል በር አለ አይደል? እሱን ማለት ነው። እሱን ነቅሎ ይዞ ይሄዳል። አባትየው እንደዛ አይነት ሰው ነው ዳዊት። ከዛ እግዚአብሔር መጥቶ ምናል ጠይቀኝ እስኪ ሲለው፣ እንደዚህ አሉ። እግዚአብሔር ሆይ አለው ማስተዋልን ስጠኛል፣ እንድመራ ማስተዋል ስጠኝ። እግዚአብሔርም በጥያቄው ደስ ተሰኝቷል። አትረፍፎ አይደል የሚሰጠው። ሰው የሚጠይቀው፣ አለ ስጋዊ ሰው ረዥም እድሜ አለ፣ ስጋዊ ሰው የሚጠይቀው ገንዘብ አንተ ግን ማስተዋል ጠየከ። ለምን? ስለ ማስተዋል ምሳሌ ላይ ሄዳችሁ መክበብ ላይ ሄዳችሁ አንብቡ። ማስተዋል አለ ማለት ወንበር ትይዛለ ማለት ነው። ማስተዋል አለ ማለት ገንዘቡን ትቆጣጠራለ ማለት ነው። ማስተዋል አለ ማለት ትውልዱን በልጠ ወደ ላይ መውጣት ትችላለ። እግዚአብሔር እንደዚህ አለው ያልጠየከኝን ጨምሬ እሰጥሃለሁ። ማስተዋልን፣ ጥበብን፣ ረዥም ዕድሜን፣ የጠላቶችን ነፍስ፣ ብልጽግናን ምን ብያሉ አለ ሰጥቻለሁ ካንተ በፊት ካንተ በኋላም አንተን የሚመስል ሰው ምን እስከማይል ድረስ እስከማይገኝ ድረስ። አረ ሃሌሉያ ብቆ አረገዋ። ከዛ ሲመለስ ይኸውላችሁ፣ ከተራራው እኮ እየወረደ አንድ ሴት እየሮጠች ወደሱ መጣች። በማለዳ ንጉሱ ይፍረድልኝ አለችው። የራሷን ልጅ ተጭና ገላ የኔ ልጅ ልጄ ነው እያለች ነው። ፍረድልኝ ስትለው ሌሊት እግዚአብሔር ሰጥቶታል። የጦር አዝማችሁን ጠራና ለሁለት ሰንጥቃችሁ ስጡ ሲል፣ እውነተኛ እናት የሆነችው በፍጹም አይሙት ልጁ ትውሰደዋል፣ ንጠቁና ለእሷ ስጧት። በጠዋት ፋንክሽን ሆነ። እስኪ እጆቻችሁን ከፍ አሩ። በኢየሱስ ስም ያራቀ ተስፋ ያልሆነ ብዙ ዘመን የማያስጠብቅ ለሊት ታይቶ ማለዳ የሚገለጥ ዛሬ ተነግሮ ነገ ማለዳ የሚመጣ እንዲህ አይነት ሱፐርናቹራል በረከት ይሁንላችሁ። እንዲህ አይነት የአቅም መለቀቅ ይሁንላችሁ። እንደዚህ አይነት መለኮታዊ አቅም ይሁንላችሁ። እንዲህ አይነት መለኮታዊ መልስ ይሁንላችሁ። እንዲህ አይነት የመትረፍረፍ መልስ ይሁንላችሁ። እንዲህ አይነት መለኮታዊ ንክኪ ይሁንላችሁ። ሌሊት አውርቶት ማለዳ የሚደነቀ አይመስልም ማለዳ ዋው አለ እግዚአብሔር ለሊት ነው እኮ ያወራው ማለዳ መስራት ጀመረ በጌታ በኢየሱስ ስም ነገ ማለዳ የምስራች ይሆናል እመነኝ አዲስ ዜና ይሆናል ከዚህ በፊት ሕይወት ላይ ያልነበረ ነገር ይሆናል ሌላ የሞገስ ጉልበት ይሆንልሃል ሌላ ስልክ ትሰማለ ሌላ የምስራች ትሰማለ ሌላ አዲስ ዜና ይሆናል ማታ ለሊት ተነግሮ ጠዋት የልጅን ማስታወቂያ ነበረ። ጠዋት ተመርቶ ከሰዓት መርካቶ የሚል ሀሌሉያ። ከፋር ከፋር ልባርክ በዚህ ቃል ነገር፣ በጌታ በኢየሱስም እንዲፈጥን አውጫለ። ፈውስም ቢሆን እንዲፈጥን አውጫለ። የሥራ ደጅ ቢሆን እንዲፈጥን አውጫለ። በረከት ቢሆን እንዲፈጥን አውጫለ። ስኬት ቢሆን እንዲፈጥን አውጫለ። ነገር ከዚህ በኋላ አይዘገይም። ነገር ከዚህ በኋላ አይዘገይም። የሰማው ነገር አይዘገይም። አሚን ያልከው ነገር አይዘገይም። እግዚአብሔር ያወራ ነገር አይዘገይም። እግዚአብሔር የተናገረ ነገር አይዘገይም። አይዘገይም። እግዚአብሔር ያፈጣጠነዋል ነገሩ። እስኪ ከዚህ በኋላ በሎ፣ በኢየሱስም በሎ። የሰማሁት ቃል በሉ፣ ያመንኩት ነገር በሉ፣ የዘራውበት ጉዳይ በሉ፣ አይዘገይም በሉ። ድገም አይዘገይም በሉ። ድገም አይዘገይም። በኢየሱስም በልባከ አይዘገይም።